ሰላም፣ ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ፈታ፣ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርገ እየመትቻለው አብረን ፈታ፣ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁ ሜን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው።

አለማረ እንደ ነው እንደ ብለቀር እንዴ አስደነገጥሽኝ። ይሄና አንቺ እንዴት አወቅሽ? ገና ህፃን አይደለሽ። ለምንድን ነው እንደው ልጅ እያላቸው አባትና እናት የሚለያዩት? ስላልተግባቡ እ? ወይ ለ ስላልተግባቡ እ? ይሄ እኮ የትልቅ ሰው አማርኛ ነው ወገኔ። ትልቅ ሰው ራሱ እንደዚህ አስተካክሉ አይልም፣ ስለአልተግባቡ አይልም፣ ወይም ስለአልተግባቡ ይለያያሉ። ከባቡ ደግሞ አለያዩ። አሁን ሲለያዩ ልጅ ምን ይጎዳል? ወይ እናትየዋ ብር ከሌላት እሷ የቤት ኪራይ ለመክፈል ውጥ ቆደባት፣ ደውላ የቤት ኪራይ ክፈልልኝ ስትለው ጠጥ ብሎ ከወንድ አለመፍጠር ወይም

የሆነ ቀን እማዬ ከቤት ብርድ ልብስ ይዛወታለች። እንዴ! ወዴት ነው የወሰደችው? ልትሸጠው። አዎ፣ የኔ ነው እኮ ብርድ ብሱ፣ ግን ልትሸጠው? ለምን? የቤት ኪራይ ቸግሯት። በምን አወቅሽ አንቺ የቤት ኪራይ ቸግሯት እንደሆነ ብራሴ እንዴት? እያዩአት እና ተሳካላት? አልተሻጥም። የሚገዛ ታጣች። አህ ሰቁጫል። ሄሎ

ሽልማቱ በአንድ ጥያቄ ሁለት ሺህ ብር ነው ብለው በአምላክ ሁለት ሺህ ብር ነው በአንድ ጥያቄ ላማለኝ በስማይ ሶስተኛ መልካም ሴት ለባሏ ዘውድ። አራተኛ ሳይቃጠል በቅጠል። ቀጣዩ ከባድ ስለሆነ ካልቻልከው ቀይርልሃለሁ። እክደከር ልጄ ነገር ተበላሸ የጠጅቱ ገንቦ ባተላ ተሟሸ። ማየ መልሰውታል እክድ ከልጅ የነገር ተበላሽ ለጠጅ አሉት ገንቦ ባተላ ተሟሽ ምን ማለት ነው? ማይ ቅድም ደህና ነበርኩ አሁን ጎደለብኝ እንደማለት ትርጉሙ። በስንት ዓመታቸው ነው ሰዎች የሚጋቡት? በ20። አንቺ በስንት ዓመትሽ ነው ወደፊት የምታገቢው? 21። በ21 ወስነሻል? እንዴ ባል ካልተገኘስ? እነሱ ራሳቸው እኮ ነው ባሎቹ፣ ወንዶች ይመጡና ወክስ ላይ ጓ እንዴ እንዴ እስከ ሀያ አንድ አመትሽ አንቺ የምትወጂውን ሰው ካላገኘሽስ? የምትፈልጊው አይነት ሰው ካልተገኘስ እሱ እስከሚገኝ ጭራሽ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ። ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታደርጊዋለች? ስምንተኛው ሺ ደርሷል። ስምንተኛው ሺ ደርሷል። ዲኔን የሚያዘንቡብን ማትፈልጊውን አግብተሽ ከዛ ምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዪው ይሄኛው ይጎዳልኮ፣ አይደለም? እኔ ከዛ አሁን ነው ይሄኛው አንቺ ባትወጁም ሲወድሻልኩ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። አዎ ግን እኔ ያንን ነኝ። ኧረ በቃ ወይ መጀመሪያ ለምን አንቺ የማትወጂውን ሰው አግብተሽ ልጅ ወለዳችሁ? አይሺ ከዛ የምትወጂው ሰው ስታገኝ ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የናትና ያባት ፍቅር አያገኝም። እሱ ባልና ሚስት ሲፋቱ ልጆች የናትና አባት ፍቅር አያገኙም። ስለዚህ ልጁ መርካቶ ልጅ ሆነ። መቼም መርካቶ ሰፈር የሚለውን ሳዘፍን ከሄድክ በጣም ይደብረኛል። ቲላ ቲላ ትበይ። እኔ እኮ አውቀዋለሁ ዘፈኑን። እሺ፣ እንዳሸውለኝ ችላ ችላ ትበይ ነው። አይደለም አውቀሽ፣ በሰፈሬ አይደለም አይተሽ፣ መቼ ገሬን የለኝም። አይደለም ሌላ እናት የለኝም ነው ሌላ እናት የለኝም ካንቺ ሌላ። መርካቶ ሰፈር መርካቶ ሰፈር። እዚህ ድረስ መጥተህ የድንቅ ልጆች እንግዳ ስለሆንክ በጣም እናመሰግናለን። እንወድሃለን። መናገር የምትፈልገው ነገር ካለ የመጨረሻ ዕድል

ድሮ በቲቪ ነበር ዋይፋይ። የማይገዝታልኝ ድሮ ነው ዋይፋይ። ትምህርት መቼ መቼ ነው የምታጠኚው? አስጠኝ። መቶ መጥቶ አስጠኛለሽ። እንዴት ነው ማይኖረኝ? ሰው ያላስጠኝ ሊኖር አይችልም አይደል? ማለት ነው መልሱን እሱ ነው የሚሰራልሽ ወይስ አንቺ ነሽ የምትሰሪው? መልሱን ይሰጠኛል። ምግብ ሲቀርብ ቢበላልሽ ችግር የለው። እራትሽን እሱ ቢበላልሽ እንዴት ነው? ቁርስሽንም ኦ፣ አይ ቁርሴንም፣ እኔ ነኝ የምበላው አይደለ። ስለዚህ አሳይመንትሽንም ራስሽ ትሪ። እናትሽን ከሴሌብሪቲዎች በጣም የምታውቂው ማንን ነው? ኬንድሪክ እስክንድር ማለትሽ። እሺ ሌላስ? ቴይለር ስዊፍት። ኦኬ ቴይለር ዘ ክሪኤተር አይደለ። ይሄንን ሰው ታውቂው አለሽ? እ እ አታውቂው ስምንት ሺህ ፋኖች አሉት እና ፋኖቹን ራሱ ነው የሚያበላቸው። የሚገርምሽ ቁርስ፣ ምሳ፣ እራት የሚያበላቸው እሱ ነው። የሚኖሩት እሱ ቤት ነው። ኢቭን አእምሮ ሕሙማን ይወዱታል እንኳንስ ጤነኞች ማለት ነው። እና አረጋውያን ሲወዱት ያረጁ ሰዎች ምናምን ር ፋን አልመጣልሽም። እንደኔ እንደኔ ማለት ነው አንድ ዓመት ስልክ መነጠቅ አለብሽ አንቺ ልጅ። ክቡር ዶክተር ቢኒያም በለጠ ይባላል። መቄዶንያ ሲባል ሰምተሽ አታውቂም ጨራሽ እግርሽ በመጣበት ሳትጎብኝ እንዳተጂ ሰፈር ነው። በነገራችን ላይ መቄዶኒያ ለማያውቁ ልጆቻችሁ በአካል ወስዳችሁ አስጎብኟቸው። ሃይማኖት፣ ደግነት፣ መስጠት ይማሩበታል። እንግዲህ ውድኔ ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮች ከተለያዩ ሾሻል ሚዲያ ሰብሰብ አድርጌ እስከ መድረስ እናንተ ውድኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉላ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ ዋ ዋ